አሰባሳቢ አጀንዳ ቢፈጥርና በዚያ ልክ ቢመላለስ የሚጠቀመው እራሱና ልጆቹ ናቸው። እና ግራንድ ናሬሽን ለፖለቲካ ፍጆታ ሳይሆን ሰብሰብ ብለን እንደ ሀገር ለመቆም፣ ለመጽናት፣ ለመሻገር፣ ለመበልጸግ የሚያግዘን ነገር ስለሆነ ሀሳቡን ስታስተላስሉ በውድድር በፉክክር መንፈስ ሳይሆን ሁሉ ተረክ፣ ሁሉ ታሪክ፣ ሁሉ ነገር ተነድቶ አንድ ጠንካራ የበለጸገች ሀገር፣ ሰላማዊት ሀገር፣ ወንድማማች በጋራ የሚኖሩባት ሀገር ለመፍጠር የሚያስችል መሆን አለበት የሚለውን የቅድሚያ ቅድሚያ ክራይቴሪያ ማድረግ እንድንችል ነው። ኢትዮጵያ የጋራ መግባባትና ጽኑ ሰላምን ለማረጋገጥ የሚቻላት የሚለያዩትን ትርክቶች ከማስተናገድ ይልቅ የሚያስተሳስሩትን የጋራ እውነቶች በአደባባይ በማንጸባረቅ ነው።

አሁን ዓለማችን ከደረሰበት ነባራዊ ሁኔታ በመነሳትም በዲጂታል ቴክኖሎጂ የተደገፈ ስሉጥ ግብርና ወይም ስማርት አግሪካልቸርና የገጠር ሽግግር የቅንጦት ሳይሆን የግድ መሆኑን የመደመር መንግስት ሳቢ ያመላክታል። የተሻገረ ገጠር የተሟላ የመጓጓዣ፣ የመገናኛ፣ የኃይልና የውሃ፣ የትምህርት፣ የጤናና ሌሎች መሰረተ ልማቶችም የተሟሉለት ሊሆን እንደሚገባም ያስገነዝባል። የገጠሩን ክፍል ከኢንዱስትሪ፣ ንግድና ሌሎች የኢኮኖሚ ዘርፎች ጋር ማስተሳሰር ተበታትኖ ከመኖር ይልቅ በተረጋጉና በጸዱ አነስተኛ ዘመናዊ የገጠር ከተሞች እንዲኖር በሂደትም ወደ ሙሉ ከተሜነት እንዲሸጋግር እንደሚያበቃም የመደመር መንግስት እሳቢው ነው። በመደመር መንግስት የግብርና ሽግግርም ሆነ አጠቃላይ የገጠር ሽግግር በመንግስት አቅም ብቻ የሚሳካ ሳይሆን የግሉን ዘርፍ ከፍተኛ ተሳትፎና የሌሎች የልማት አጋሮችንም ቅንጅት እንደሚጠይቅ ተቀምጧል። ኢትዮጵያ በቀጣይ ጥቂት ዓመታት የሚመሰከርለት የግብርና ሽግግር ባለቤት እንደምትሆን እስካሁን ተግባራዊ የተደረጉ አሰራሮችና በጥቂቱም የታዩ ውጤቶች ምስክሮች መሆናቸውን የመደመር መንግስት በመጽሐፉ በማስረጃነት ያስቀምጣል። የግብርና ሽግግርን ውጤታማ ለማድረግ ያልተጠቀምንበትን ጊዜ ቦታና የገበያ ዕድል በአግባቡ መጠቀም አለብን ይላል የመደመር መንግስት። የጊዜ የቦታና የሰው መስተጋብርን በቴክኖሎጂና በፈጠራ ማገዝም እንደሚገባም ነው የሚያስገነዝበው። በኢትዮጵያም የገጠር ሽግግሩን የሚያሳልጥ ፖሊሲ ተግባራዊ መደረግ መጀመሩን የመደመር መንግስት መጽሐፍ ያስነብባል። በተጀመረው የለውጥ እንቅስቃሴ በስንዴ ልማት የተገኘውን ልምድ በሌሎች የሰብል ምርቶችም የመድገም ልምድና ዘዴ መቅሰም መቻሉንም ያስረዳል። በኢትዮጵያ መታረስ ከሚችለው መሬት እስካሁን የለማው አነስተኛው መሆኑን የሚያነሳው የመደመር መንግሥት ስለ እርሻ መሬት ያለው አመለካከት ከቀደሙት መንግስታት ይለያል። አንድም መሬት ጦማ አታድርም የሚል መርህ አለው። የኩታ ገጠም እርሻና በአመት ሁለት ሶስት ጊዜ ማምረት የሚያስችል የእርሻ ስራ እየተተገበረም ውጤታማ እየሆነ ይገኛል። የመደመር መንግስት የገጠር ልማት የግብርና ምርታማነትን በማሳደግ የገበያ ትስስር እየጎለበተ መሄድና በገጠር የስራ ፈጠራን ማስፋት አለበት ይላል። ለዚህ ደግሞ የመስኖ፣ የመጓጓዣ፣ የኃይልና የዲጂታል መሰረተ ልማቶች የተለየ ትኩረት እንደሚያስፈልጋቸው ነው የሚያብራራው። በገጠር የሽግግር ሂደት ዘመናዊ የግብርና ንግድ የተለየ ትኩረት እንደሚፈልግም የመደመር መንግሥት ያትታል። ይህም ለግብርና አስፈላጊ የሆኑ ግብዓቶችን፣ ቴክኖሎጂዎችን ለማቅረብና የተመረቱ ምርቶችን በፍጥነት ወደ ኢኮኖሚው ስልውጥ በሆነ መንገድ ለማቅረብ የሚያስችል እንደሆነም ነው የሚያስረዳው። የአረንጓዴ አሻራ መርሃ ግብር የደን ሽፋን በማሳደግ የአየር ንብረት ለውጥን የሚቋቋም ግብርናን ለማከናወንና የምግብ ዋስትናን ለማረጋገጥ ትልቅ እገዛ ስላለው በገጠር ሽግግር ትኩረት የተሰጠው ጉዳይ ነው። የመደመር መንግስት የእንስሳት ሀብት ልማትን የገጠር ሽግግር አንዱ ምሰሶ አድርጎ ይመለከታል። ይህም የምግብ ዋስትናን ለማረጋገጥ የሚያስችል ኢኮኖሚያዊና ማህበራዊ ጠቀሜታውም ከፍተኛ መሆኑም በመጽሐፉ ተገልጿል። የእንስሳት ሀብት ልማት በአነስተኛ ቦታ ላይ የሚሰራና ከፍተኛ ምርታማነት ያለው መሆኑም የገጠር ሽግግርን ለማፋጠን እገዛው የላቀ ነው። በህገ ወጥ መንገድ በሚሰሩ የሐዋላ ገንዘብ አስተላላፊ ተቋማት ላይ መንግስት አስተዳደራዊ እርምጃ እንደሚወስድ የብሔራዊ ባንክ አስታውቀም። በህገወጥ መንገድ በሚሰሩ ተቋማት በኩል ገንዘብ የሚልኩ ዜጎችም ጥንቃቄ ሊያደርጉ ይገባል ተብሏል። ነጻነት ፍቅሩ ተጨማሪ አለት። የኢትዮጵያ ብሔራዊ ባንክ ከሀዋላ የገንዘብ ማስተላለፍ ጋር ተያይዞ በህጋዊ መንገድ መስራት እየፈለጉ እድሉን ማግኘት ያልቻሉ ተቋማትን መደገፍ በሚያስችለው ሁኔታዎች ሱሪያ ከባለድርሻ አካላት ጋር ውይይት አድርጓል። ውይይቱ ተቋማቱ ከውጭ ሀገር ከሚገኙ የሀዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር መስራት የሚችሉበት ሁኔታ ላይ የመከረ ነው። በተጨማሪም በህገ ወጭ መንገድ በሚሰሩ የሀዋላ የገንዘብ አስተላላፊ ተቋማት ላይ በሚወሰድ እርምጃዎች ላይም ውይይቱ ትኩረቱን አድርጓል። መንግስት በርካታ የሀዋላ ገንዘብ አስተላላፊ ድርጅቶች ህጋዊ በሆነ መንገድ እየሰሩ በዘላቂነት በቢዝነስ ዘርፉ እንዲቆዩ ፍላጎት እንዳለው የተናገሩት የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ በህገ ወጭ መንገድ ገንዘብ በሚያስተላልፉ የሀዋላ አስተላላፊ ድርጅቶች ላይ ግን ህጋዊ እርምጃ እንደሚወሰድ ተናግረዋል። ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። በተለይ የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ የተሰማሩ ሀዋላ አስተላላፊዎች ይህ የመጨረሻ ማሳሰብ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ እፈልጋለሁ። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። ከዚህ ባለፈም ገንዘብ በህገወጥ ተቋማቱ በኩል የሚልኩ ዜጎች ከድርጊታቸው ሊቆጠቡ ይገባል ያሉት ዶክተር ኢዮብ ተካልኝ አንዳንድ አስመጭና ላኪ ድርጅቶችም ወደ ህጋዊ አሰራር ሊገቡ እንደሚገባ አሳስበዋል። ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ እፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ የተሰማሩ አስመጭና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ እፈልጋለሁ በሀገር ደረጃ ከፍተኛ የውጭ ምንዛሪ አቅርቦት መኖሩን በማንሳትም ብሔራዊ ባንክ ይህንን አጠናክሮ እንደሚቀጥል ተናግረዋል ብሔራዊ ባንክ የሪዘርፍ አቅሞ በጣም እየጨመረ ነው የመጣው ይህንን በተከታታይነት በጨረታ ለባንኮች የሚያቀርብ ይሆናል አስፈላጊውን ድጋፍ ሁሉ እናደርጋለን ኤክስፖርት ፕሮጀክሽናችንም በጣም በጣም ተስፋ የሚሰጥ ነው። በህጋዊ መንገድ ለሚሰሩትም ብሔራዊ ባንኩ አስፈላጊውን ድጋፍ እንደሚያደርግና ሕገ ወጥ አሰራርን በሚከተሉት ላይ ግን ጠንካራ እርምጃ እንደሚወስድ የብሔራዊ ባንክ አስታውቋል። በፍኖተ ሰላም ጠቅላላ ሆስፒታል የሕክምና ቁሳቁስ ግብዓት እና ባለሙያ በመሟላቱ ጥሩ የሕክምና አገልግሎት እያገኙ መሆናቸውን የአካባቢ ነዋሪዎች ገልጸዋል። ሆስፒታሉ በክልሉ ከሚገኙ ምርጥ አስር ሆስፒታሎች አንዱ በመሆን ከ280 ሚሊየን ብር በላይ የሚያወጡ የሕክምና ቁሳቁሶች ተሸላሚ ሆነዋል። ራይል ፍሬው ተጨማሪ አላት። እድሜ ጠገብ ከሆኑ በክልሉ ከሚገኙ ሆስፒታሎች አንዱ የሆነው የፍኖት ሰላም ጠቅላላ ሆስፒታል በርካታ የአገልግሎት አሰጣጥና የዘመናዊ ሕክምና መስጫ መሳሪያዎች ችግሮች ነበሩበት። ታዲያ ሆስፒታሉ እነዚህን ችግሮች ለመቅረፍ ከማህበረሰቡ ጋር ሆኖ ባከናወናቸው የለውጥ ተግባራት አርኪ የሕክምና አገልግሎት እያገኙ መሆኑን ተጠቃሚዎች ይገልጻሉ። አሁን ግን እንደ ለውጡንም በማየት እያንዳንዱ ክፍል ምን እንደሚመስል እኔም የምጠቀምበት በተገቢ መልኩ የሚያስፈልገው መሳሪያ ተመዋልቶ የምርመራ መሳሪያዎች በተገቢ መልኩ ኖረው በሽተኛውን አክሞ ለማዳን በሽታውን ለይቶ ተገቢ መድኃኒት እንዲያገኝ ለማድረግ የሚያስችል ደረጃ ላይ ነው ያለው። እኔ በጣም የሚያስደስቱኝ በየ ወላድ ክፍል ሄድሁኝ፣ ሜዲካል ሄድሁኝ፣ ድንገተኛም ክፍል ስሄድ በፖዘቲቭ ነው የሚቀበሉ፣ በጥሩ መልክ ነው የሚቀበሉ። ምንም ወደ ኋላ ወደ ሚሉት ነገር የለም። በሆስፒታሉ ከውጭ የሚታዘዙ የሕክምና አገልግሎቶች በውስጥ አቅም እንዲሰጡ አሁንም ተጨማሪ ተግባራት እንደሚቀሩ ተገልጋዮች አንስተዋል። ውስጥ ላይ ታካሚ መጦ መድኃኒት አጣው ከሚል ያንን ደግሞ በበጀት ተደግፎ እርዳታ የሚሰጡ አካላትን ተገኝቶ ለሁሉም ሰው አገልግሎት የሚያገኝበት መንገድ ቢመቻች የተሻለ ነው ምለው የፍኖት ሰላም ጠቅላላ ሆስፒታል ስራ አስኪያጅ አቶ ደጀኑ በላይ፣ ሆስፒታሉ ከተቋቋመ ረጅም ዓመታትን ያስቆጠረ ቢሆንም በእድሜው ልክ የውስጥ ችግሮችን ተቀርፈው ለህብረተሰቡ የተሟላ አገልግሎት ሳይሰጥ መቆየቱን ያነሳሉ። እነዚህን ችግሮች ለመቅረፍ በተሰሩ የለውጥ ስራዎች የሕክምና አገልግሎቱን ምቹና በዘመናዊ መሳሪያ የታገዘ ለማድረግ መቻሉን ይገልጻሉም። አስፈላጊ የሚባሉ በደረጃው የሚጠበቅብን የባለሙያ ስብጥር በጣም በርካታ ሐኪሞች ተመድበው ስራው ላይ ህብረተሰባችን ማግኘት የሚገባውን የሕክምና አገልግሎት እንዲያገኝ የማስቻል ስራዎች ተሰርተዋል። ሌላኛው የድራግ ሳፕላይ እንግዲህ በበጀት ዓመቱ ስንጀምር ኦልሞስት የድራጋ ቬሌልቲ የሚባለው ወይም የመድኃኒት አቅርቦት ምጥነቱ ወደ 35% አካባቢ ኦልሞስት ነን የሚባል ደረጃ ላይ የነበረበት ነው የነበረው። አሁን ባለው ተጨባጭ ሁኔታ ኦልሞስት ወደ 92% የሚታዘዙ መድኃኒቶች መቶ ፐርሰንት የመገኘት ምጥነት 78% ነው። ይሄ በጣም በጣም ትልቅ የሚባል ፐርፎርማንስ ነው። ሆስፒታሉ ከዚህ በላይ የተሻለ አገልግሎት እንዲሰጥ እና በህብረተሰቡ የሚነሱ ቀሪ ችግሮች እንዲቀረፉ በትኩረት እንደሚሰራም ነው ኃላፊው የሚገልጹት። ከዚህ በበለጠ ኮምፕረንሲቭ ሆኖ ሆስፒታሉ የተሻለ ሰርቪስ እንዲሰጥ ለማስቻል ሰፊ ስራ እየሰራ ነው የምንገኘው። ይሄን ኢኒሽቲቭ ይዞ ደግሞ የክልል ጤና ቢሮ በአሁን ሰዓት የሲቲስካን ግዢ ፈጽሞ ሊሰጠን ቃል ተገብቶልናል። እንደ በክልልና በፌዴራል ደረጃ እውቅና ማግኘቱ ተመላ